ዜማ በባህሪዋ ዕረፍት ትወዳለች ምን ማለት መሰላችሁ? አንዳንድ ጊዜያቶች ላይ ማለት ነው ሁሌ ዘምሩ ዘምሩ የሚላችሁ ቀኖች አሉ። አንዳንድ ቀናት ደግሞ ኢቭን ማንሳት እንኳን መሳሪያችሁን እስኪ ሰለቻችሁ ድረስ የሚመጣበት ነገር አለ። ይሄ ምን እንደሆነ ታውቃላችሁ እወደ ዋለው ግን ይደክመኛል የሚባል ነገር ነው። አንዳንድ የዜማ በጣም ስኮላሮች፣ የመሳሪያ ስኮላሮች በልጅነታቸው ማለት ነው እናትና አባቶቻቸው በጣም በከባድ ጥናት ነበረ ልጆቻቸውን የሚያስጨንቁ የነበሩት መሳሪያ ማለት ነው እና ልጆች በልጅነታቸው የሚወዱትን ነገር ይስሩ ብቻ የሚባለው ነገር አይሰራም። ግን አት ሴም ታይም ኢንፍሉዌንስ ስናደርግ ልጆቻችን ወደ መልካም ነገር እንዲመጡ በብልሀት መሆን አለበት። እርግጥ በጣም ቀጭን መስመር ናት ብልሀት የምትላት ነገር። ምንድን ነው የምንወደውን ነገር እንደ መስራት የመሰለ ነገር የለም። የምንወደውን ነገር ደግሞ እንደ ማሳካት የሚያስደስት ነገር የለም በዓለም ላይ እና ዝግጁ መሆን አለባችሁ ሁሌም ቢሆን እግዚአብሔርን ለማመስገን ዳሩ ግን መሳሪያ አንስቶ ማመስገን ግዴታ የማይሆንበት ጊዜ አለ በጣም የሚሰለቻችሁ በጣም የሚደክማችሁ ጊዜ ይመጣል ማለት ነው ስለዚህ ጥንቃቄ ማድረግ ያስፈልጋል ቱማች የሚመረጠው ነገር ማለት ነው እዛ ጋር አድካሚ እንዳይሆን አሰልቺ እንዳይሆን እናንተም በጣም እንዳያሰለቻችሁ እንዳይደክማችሁ፣ በጣም ጥንቃቄ ማድረግ አለባችሁ። ለምን አንድ ነገር መሰልቸት የተጀመረ ማለት ጥንተ ጠላታችን ሳይጣር ራሱ አያርፍም፣ እኛን እነዛን ነገሮች በቃ እርም ብለን እስክንጥል ድረስ ማለት ነው። እና ይሄ በጸሎትም በምኑም በምኑም የሚታወቅ ነገር ነው። አንዳንድ ጊዜ አብዝተን እንጸልያለን። በልኩ መጸለይ የሚባለው ለዚህ ነው። አብዝተን እንሰግዳለን አብዝተን እንጾማለን። እና ሰይጣን እንድንሰለች የሚያደርግበት አንደኛ መንገድ እሱ ነው። ሶ መሳሪያ የሆነ ጊዜ ላይ ማንሳት ትወዳላችሁ። ለምሳሌ በሳምንት አምስት ስድስት ጊዜ ታነሱ ነበር አይደለም። በሳምንት አንዳንድ ጊዜ አንዴ ብቻ ማንሳት የሚያስፈልግበት ጊዜ ሊመጣ ይችላል። በገናችሁን፣ መሰንቋችሁን፣ ዋሽንታችሁን፣ ክራራችሁን ያ ሊሆን ይችላል። ግዴታ ከሳምንት እስከ ሳምንት መነሳት አለበት የሚል ነገር የለም። ሌላ ነገር ደግሞ በዚ አንጻር ደግሞ ልንገራችሁ። አንድ ጀማሪ ተማሪ እስኪ ሰለቸው ድረስ ደግሞ ማጥናት አለበት። የሚያስቀው ነገር እሱ ነው። ጀማሪ ስትሆኑ ግዴታ ግዴታ እስኪ ሰለቻችሁ ድረስ ማንሳት አለባችሁ መሳሪያችሁ። ምክንያቱም ቅኝት አይገባችሁም፣ ቶሎ ዜማው አይገባችሁም፣ መሳሪያውን አትረዱትም። መቃኘት ስራ ነው የሚሆንባችሁ ሰው ጀማሪ ቢያንስ ቢያንስ ጀማሪ ማለት ሁለቱን አመት ሶስቱን አመት ማለት ነው። የበገና ተማሪም የመሰንቆም ምንም ተማሪ እስኪ ሰለቸው ድረስ ነው ማንሳት ያለበት። በቃ እስኪ ሰለቸው እርም እስኪል ድረስ ማለት ነው። ከዛ በኋላ ግን ፍቅር ስለሆነ የሳበው መጀመሪያም ይቀጥልበታል በኋላ ላይ አይጥለውም። እና አለ ስልሰን የምንይዛቸው ነገሮች አሉ። አጠንክረን በጣም ደክመን የምንይዛቸው ነገሮች አሉ። በዚያው ልክ ደግሞ ማለት ነው በብልሃት የምንይዛቸው ደግሞ ነገሮች አሉ። ሲበዙም ሲያንሱም የሚያመጡት ችግር ስላለ ማለት ነውና ይህን ለማለት ነው እንግዲህ ተረዱታላችሁ ብዬ አስባለሁ።